ወይዘሮ ማርቲ ባለቤቷን አቶ ደረጀን እውነቱን አውጣ ስትል ተናነቀችው። አምነህ ነበር፣ እስከ ዛሬ ድረስ በትዳር ስንኖር አንዴም ቀን ጠርጥሬ አላውቅም። አሁን ግን ያየውት የዲኤንኤ ውጤት ሚያሳየው ምንድን ነው? እውነቱን ከራስ አንደበት ተናገር፣ አውጣ ስትል አፋጠጠችው። አቶ ደረጀ አለቀሰም ምክንያቱም፣ እንዴት ትጠረጥርኛለሽ? እንዴት አታምኝም? እምነትሽ አሁንስ ለምን ጎደለ? ሲል በጣም አዝኖባት በወይዘሮ ማርቲ በጣም ቅር ተሰኝቶ አልቅሶም ነበር። ክቡራትና ክቡራን አድማጭ ተመልካቾች እንኳን ወደዚህ ቻናል በደህና መጣችሁ፣ እንደምን አላችሁልን? በዚህ ቪዲዮ የማጋራችሁ እጅግ ተወዳጅ የሆነውን የዳጣ ድራማን ነው። ቪዲዮውን እስከ ፍጻሜ በማየት አብራችሁን ቆይታ ታደርጉ ዘንድ አክብሮታይ ግብዣዬ ነው። ወደዚህ ቻናል አዲስ የመጣችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ቪዲዮ ላይክ ማድረግ እንዳትረሱ ስል ላስታውሳችሁ እወዳለሁ። አቢጌል እንደ ዛተችው፣ እንደ ፎከረችው አልሰነበተችም። እንግዲህ ሳትውል ሳታድር በእቅዷ መሰረት የዳጣን ጸጉር እና የአባቷን ጸጉር ይዛ ወደ ዲኤንኤ ለማስመርመር እንደወሰደች ተመልክተን አድምጠን ነበር ከባለፈው ክፍልም። እናም በዚህም ክፍል ቀጥሎ እንዳየነው አቤጌል ያንን ውጤት ብር ከዚህም ከዛም ፈልጋ እንደምንም ብላ ውጤቱን አቻኩላ አምጥታ ነበር። እናም ከፍታ አላየችውም። ቀጥታ ወደ እናቷ ጋር ሄዳ እናቷ ከፍታ እንድታይ ያመጣችውም የዲኤንኤ ውጤት እንደሆነ፣ እንዳልኩሽም እንግዲህ አደረኩ። እኔ ልጅሽ ልክ እንዳንቺ አንድ ነገር ጀምሬ ማንዛዛት አልወድም፣ ይኸው ጀግና ልጅሽ ስትል እንግዲህ እናቷ፣ ታሞግሰኛለች፣ ታመሰግነኛለች፣ ታጨበጭብልኛለች ብላ የጠበቀችው አቤጌል በተገላቢጦሽ እናቷ ማርቲ ነብር ሆናባት ነበር። እንደ አራስ ነብር እላያሌ ጉብ ብላ እንዴት ደፈርሽን? እንዴት አባትሽን ደፈርሽ? በዚህ ልክስ እንዴት ጠረጠርሹ? እኔ እድሜ ዘመኔን አምኜው በትዳር በኖርኩ አሁን አንቺ ምን አስበሽ ነው? ስትል በኃይል ተናዳ አባት ተቆጥታ መታት ደብድባትም ነበር። እናም ያው ሲጯጫሁ ድምፃቸውን የሰሙ እነ ዳጣ እና ናታን ውሃም ጭምር በሳሎን ነበሩ እና ተሯሩጠው ወደ እነሱ መጥተው ነበር። እናም ገላግለዋቸውም ነበር። ብቻ የተፈጠረው ነገር ምን እንደሆነ ለእነሱም በጣም ግርምት ፈጥሮባቸው ነበር እና ምንድን ነው? ምን ተፈጠረ? ይሄን ያህል እንግዲህ እናትየውን ያስቆጣ ነገር ምን ይሆን የሚል ጥያቄ ባይምሯቸው አጭሮ በዛ ሂደት ላይ እየተፋጠጡ እያለ ወይዘሮ ማርቲም እያንዳንዱ ክፍሉን ለቆ እንዲወጣ ተቆጥታ አስወጥታቸው ነበር። እነሱም እንግዲህ ተሯሩጦ ከዛ ክፍል ወጥተው ነበር። ከዛም በኋላ እንግዲህ ወይዘሮ ማርቲ በክፍልም ቁጭ ብላ ንዴቷም አልበረደላትም። በዛ በንዴት ውስጥ ሆና እንግዲህ ያንን የዲኤንኤ ወረቀትም ልክፈት አልክፈት እያለች እያመነታች ብሎም ባህላይስ አይቼ ጉድ ከመሆን በሚል በሀሳቧ አሰላስላ ወደ ውሳኔ ስትደርስ ያንን የዲኤንኤ ወረቀቱን ለሁለት ከፍላ ቀዳ ወርውራ ከክፍል ወጥታ ወደ ሳሎን አቅንታ ነበር። እዛም እንግዲህ ንዴቱም አልበረደላትም። በጣም በታላቅ ንዴት ውስጥ ሆና እየአሰላሰለች እያለ ባለቤቷ አቶ ደረጀ መጥቶ ነበር። እናም ከወትሮ በተለየ የኔ ቆንጆ የኔ ጥንትዬ ምናምንዬ እያለ ሰላም ሲላት እንግዲህ ከመጀምሮ ነው የኔ ቆንጆ በስንት ዓመት ዛሬ ደግሞ እንደዚህ ያልክ? እያለችው እሷም የእሱ ንግግር እራሱ እንግዲህ ገርሟታል። ምክንያቱም እንግዲህ የእኔ ቆንጆ ማለት ከተወ ቆይቷል ማለት ነው። እንደተረዳ ነው እሱም ሁሌም እኮ የእኔ ቆንጆ ነሽ እያለ እንግዲህ ስሜቷን፣ ፊቷን ሲያይ ሲያነብ እንግዲህ ንዴት ውስጥ እንዳለች አንድ ነገር እንግዲህ እንዳሳዘናት እንዳስቆጣት ተረርቶ ኖሯል። እናም ሊያወጣጣት ሊጠይቃትም ሞክሮ ነበር። ያው እሷም ምንም አይደለም ምንም ችግር የለም ሰላም ነው ስትል ያው አረጋግታው ሌላ ጊዜ ነግርሃለሁ በሚል አልፋ ነበር። እሱም ወደ ክፍል ልብሱ ሊቀያይር አረፍ ሊል ሲገባ እንግዲህ ያ የተቀደደ የዲኤንኤ ወረቀት ተከፍሎ ለሁለት የተቀደደ ተመለከተና ተደናግጦ፣ ያው ምን ያለበት ምን አይችልም እንደሚባለው ውስጡ እንግዲህ ከቅርብ ጊዜ ወዲህ በባለቤቱም ንግግር፣ እንዲሁም በልጁም ሁኔታ ዳጣ ከመጣች ጊዜ በኋላ እንግዲህ ባላቸው በጥርጣሬ በሚጠይቁትም በአንዳንድ ነገሮች ውስጡ ስጋት ስላለ እናም ያን የዲኤንኤ ወረቀቱን ሲያይ ምን እንደሆነም ሳያውቅም ግን ያው ልቡ ፈርቶ ጠርጥሮም ተደናግጦም እንግዲህ እንደምንም ራሱን አረጋግቶ ባለቤቱን ጠርቶ ምንድን ነው ሲል ጠይቋት ነበር። እሷም እንግዲህ ለትዳሯ ደህንነት ለትዳሯ ሰላም ስትል በዛኑ ሰዓት እንግዲህ በዛው ንዴት ውስጥም ሆና አንስታ ይሄ እንዲህ ነው ብላ ወይ አብረንም እኒህ ብላም አልወሰነችም። እንግዲህ እዚህ ጋ የእሷም ጥንካሬ በጣም ደስ ይላል። ምክንያቱም በጣም በንዴት ውስጥ ናት። ልጇ ያደረገችው ቀላል የሚባል ነገር አይደለም። አባቷ ልጇን እንዲቆጣ ወይ እንዲመታም ጨምራ አላደረገችም። ስሜቷንም ያላትን ሀሳቧን ሁሉ ተቆጣጥራ ተረጋግታም ከተረጋጋው በኋላ ያለውን ሂደት ባሳውቀው ይሻላል። ነገር ግን ልጅህ አንድ ነገር አድርጋለች እሱንም ሌላ ጊዜን ማሳውቅህ፣ ብላው በቃ በዚህ ሂደት አረጋግተው፣ ያንንም የዲኤንኤ ወረቀት አንስታ ምንም አይደለ የስራ ምናምን ነው ብላ እንግዲህ ዋሽታ ያንን ወረቀት ይዛ ሄዳ ደብቃው ነበር። እናም ያው አቶ ደረጀም ከክፍል ከወጡ በኋላ ከቤት በአጠቃላይ ከወጡ በኋላ ገልጣ እንግዲህ ያንን መረጃ ስታየው፣ እንዲህ አገናኝታ እንግዲህ የተቀደደውን ስታይ፣ ስታነብ ያ እንግዲህ ያው መረጃው እንዳለ ነው፣ እውነታው እንዳለ ነው። እናም ዳጣንም ጠርታ አባትሽ ማን ነው ስትል ጠይቃት ነበር። ዳጣም ድንገታዊ የሆነ ጥያቄ ስለሆነባት በዛ በንዴት ሁኔታም ሆና ስለጠየቀቻት እንዲሁም ለምን ጠየቀችኝም ስትል ብቻ ተደናብራ ማን ብላ ለመመለስ ራሱ ስሙ ጠፍቶባት ከዚህ ቀደም እንግዲህ አባቷ አባትሽ አቶ ሲሳይ ነው ብሏታል። ሲሳይ ማንጥ ስዬ ብሏታል። የድሬዳዋ ልጅነሽ የተወለድሽው እዚያም ነው ከተጠየቅሽ እንግዲህ ይሄን መልሽ ብሎ ነበር። እሷ እንግዲህ አላጠናችም ለጊዜው ብቻ ያው በተጠየቀች ጊዜ መልሳ ነበር። ከዛ በኋላ ከድንጋጤው ጋር እንግዲህ ከውስጧ ይህ ስም ጠፍቶ ነበር። ብቻ እየተንተባተበች ምን እንደምትመልሱሉ ግራ እየተጋባች እያለ እንግዲህ ወይዘሮ ማርቲ መልሽልኝ እያለቻት በዚህ ሂደት ዳጣም እየተደናበረች እየተንተባተበች እንግዲህ አቶ ሲሳይ አይደለም አባትሽ እያለቻት እያፌዘች ማርቲም እየመለሰች ነበር። እና በዚህ ሂደት ላይ አቶ ሲሳይም አቶ አቶ ደረጀም መተው ነበረ እንግዲህ ባለቤቷ፣ የወይዘሮ ማርቲ የዳጣ አባት እንግዲህ መቶም ነበር። እናም እሱንም አፋጣን እንግዲህ ዳጣን ካስወጣች በኋላ እሱንም አፋጣ ስትጠይቀው ነበር። ምክንያቱም እውነትን እንግዲህ አይታለች በእጇ እውነት መቷል። እሷ ባሏን ባትጠረጥርም ጠርጥራም ባታውቅም እንግዲህ በልጇ አማካኝነት ሳታስበው ይህንን ነገር ጭራሹኑ ሳትጠረጥር ይህ እንግዲህ በእጇ መቷል። ያንን ውጤትም አይታ አፋጣ ስትጠይቀው ነበር፣ ስትጠናነቀውም ነበር። ያው አቶ ደረጀም እንግዲህ እስከ ዛሬ ድረስ እየዋሸም እየደበቀም ጊዜው ሲደርስ እነግራለሁ በሚል ያዘገየው ጉዳይ ቢሆንም ነገር ግን እውነት ስለሆነ አባትነቱ፣ የዳጣ አባት መሆኑ እውነት ስለሆነ እንግዲህ ከዚህ በላይ መጋፈጥ መዋሸትም አይፈልግም። በዚህ ሂደት እንግዲህ ስታፋጠው አባት እንደሆነም ነግሯት ነበር። በቀጣይ ክፍል ደግሞ እንግዲህ ቀጣዩን ምን አይነት ሪያክሽን እሷ ታሳይ ይሆን የሚለውን የማርቲን የምንመለከት ነው የሚሆነው። አቤጌል እንግዲህ ወረቀቱን እናቷን ስጠይቃት የት አለ ስትላት፣ ጣልኩት ደግሞ ተጠይቀኛለሽ? እንዲህ ብላ በንዴት ስትመልስላት፣ አቤጌልም እጅግ ተናዳ ነበር። ምክንያቱም በብዙ ጥረትና በብዙ ዋጋ እንግዲህ መስዋዕትነት ከፍላ ያንን ያመጣችው ሳይታይ ውጤቱ ሳይታይ ተቀደደ፣ ተጣለ የሚለውን ነገር ስትሰማ ተናዳም አዳም ነበር እና እሳት ለብሳ ጎርሳ ሳሎን ተጎልታ፣ በዛም እንግዲህ ናታን ሲመጣም በፊት ጊዜ ናታን እንኳን በንዴትም ውስጥ ሆና ያው እንደዚህ አይነት ቃል አትናገረውም ነበር እና ለሱም ኃይለ ቃል የሆነ ምላሾችን ስትሰጠው እሱም ተደናግጦ ዛሬ ጥሩ ሙድ ላይ አደለሽም ፈረስ ላይ ነሽ እናቴ ብሎ ትቷት ሄዶ ነበር። እናም ወታም ውጪ እንግዲህ ከእናቷ አዝናም ቁጭ ባለችበት ሲያባብላት ነበር። እናም እንድትገባ ወደ ቤት እንድትመለስም ባላት ሰዓት እሷ ግን ፍቅሯን ነበር የምትገልጽለት የነበረው እንደምትወደው ያው ወድሃለሁ ባትለውም አክት የምታሳየው ነገር ሁሉ እንግዲህ የሚገልጽ ነው። እና የእሱን ምላሽ ባለማግኘቷን በዛም ስትናገረው ነበር። እሱን ፍላጎትሽ ምንድነው በግልጽ ንገሪኝ ሲላትም ነበር ለምንድነው የማይገባህ ከአንድ በጥሮ አውጥቼ እወድሃለሁ ባልልህ እንዲሁ አይገባህም ወይ? እያለችው እንግዲህ ስትቆጣው ነበር። እንግዲህ በቃ እወድሃለሁ ብላ እንግዲህ በፈጣጣ ስትለው እሱም እንግዲህ ላስብበት ጊዜ ስጭኝ ብሏት ነበር። ለምንስ እንዲህ አላት። ማሰብስ ለምን አስፈለገው? ምን አስቦ ነው? ሀሳቡ ሊቀይር አስቦ ነው ወይ? ናታንስ ቢሆን እንግዲህ እሷ ለእሷ ምንም አይነት የፍቅር ስሜት የለውም፣ አይፈልጋትም በፍቅር ልቡ ላይ ያለችው እንግዲህ ዳጣ ናት። ከመጣች ጊዜ ጀምሮ ቀልቡን የሳበችው አጠቃላይ ሁለንተናውን ሁሉ የተቆጣጠረችው ዳጣ ናት። እንደሚፈልገው አይነት ሴት የሆነችው ዳጣ ናት። እና አሁን ላይ ግን አቤጌልን ለማባበል ብሎ ይሆን ጊዜ ስጭኝ ያለው እና እሷም ይህንን ቃል ሰምታ እንግዲህ ደስ ብሏት፣ ነገ መልካም ይሆናል ጥሩ ምላሽ ይሰጠኛል ስትል እሺ ናታንዬ ስትል እንግዲህ አኩርፋ ቁጭ ካለችበትም ተነስታ ወደ ቤትም እንድትመለስ ሆኖ ነበር። ያው ቤትም ከገባች በኋላ እናቷን ይቅርታ እንድትጠይቅ አድርጎ ነበር ናታን። በአጠቃላይ እንግዲህ በዚህ ክፍል የተመለከት ነው ይህን ይመስላል። እውነት እንደተደበቀ ያው አይቀርም፣ ቢቆይም መገለጡ መውጣቱ አይቀርም። እንግዲህ የዳጣ ማንነት ቤተሰብ ጥያቄ የተመለሰ ቢሆንም ግን ያው በድብቅ አባትነት፣ በድብቅ እህት ወንድምነት ይህ እሷን አላዋጣትም። በገሃድ ሰው ሁሉ አውቆ ቤተሰብ እንዳላት ማስተዋወቅም ትፈልጋለች። እናም ያ ጊዜ አሁን የደረሰ ይመስላል። በቀጣይ ደግሞ እናቷም እዛው በቤት እንዳለች ያ ሁሉ እውነት ፍርጥርጥ ብሎ እንግዲህ ለዳጣ የሰላም ህይወት በቀጣይ እንድትኖር ምኞታችን ነው። እንደሚሆንም እንግዲህ ተስፋችን ነው። ያ ነው መሆን ያለበትም ማለት ነው። እንግዲህ ቪዲዮውን ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ደህና ሁኑልን። ባይ ባይ።